ሰላም እንዴት ናችሁ የወገኛ ተረክ ቤተሰቦቻችን? ስለምትከታተሉን፣ ሁሌም አብራችሁን ስላላችሁ፣ አስተያየቶቻችሁን ስለምትሰጡን፣ እንዲሁም ደግሞ በተለያየ መንገድ ድጋፍ ስለምታደርጉልን ሁላችሁንም ከልብ እያመሰገኑ ዛሬ ስለ ፍቅር እናወጋለን። በሱፊዝም ፍልስፍና ፍቅርን እንዴት ይረዱታል ከተለያዩ አስገራሚ ታሪኮች ጋር ወደ እናንተ አቀርብላችኋለሁ። ጽሑፉ የተገኘው ጥበብ ቁጥር አንድ ከተሰኘው የጲላጦስ ወይም ኃይለጊዮርጊስ ማሞ መጽሐፍ ላይ ነው። እዛ መጽሐፍ ላይ ከሰፈሩት የፍልስፍና ሀሳቦች መካከል አንዱ የሱፊዎች ነው። ስለዚህ ዛሬ ከዚህ መጽሐፍ ላይ የሱፊዝም ወጎችን ወይም ታሪኮችን ወደ እናንተ እናቀርብላችኋለን እንድትከታተሉን በአክብሮት እጋብዛችኋለሁ። ሁላችሁንም ከልብ አመሰግናለሁ። በድጋሜ ለቻናላችን አዲስ የሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ ጋብዛችኋለሁ። ይህንም ቪዲዮም ላይክና ሼር አድርጋችሁ በመጀመር ለሌሎችም እንዲደርስ እንድታደርጉ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አፍቃሪን ስለማፍቀሩ ብትነቅፈው ማፍቀሩን ይጨምራል። በሱፊዝም አይን ለዛሬ ፍቅርን እናያለን። ሱፊዝም የእስልምና እምነት የወለደው መንፈሳዊ ተመስጦ ሚስቲክስ ነው። እያንዳንዱ ጻድቅ ሙስሊም ከሞት በኋላ እግዚአብሔርን እንደሚያያምናል። በሱፊዝም ግን እግዚአብሔርን የሚፈልጉት አሁን ነው፣ ቅጽበት በቅጽበት ዕለት ተዕለት፣ በዚህ በዛሬው ሕይወት። ይህም ይቻል ዘንድ የሚፈለገውን ሁሉ ለመፈጸም የተዘጋጁ ናቸው። የሱፊዝምን መንገድ ከተከተሉት ውስጥ ታላቅ ቦታ የሚሰጠው ጃላል አዲን አልሩሚ ነው። እሱም ሲናገር ምድሪቱን ለመሳም ከመቶ በላይ መንገድ አለ ይላል። ለዛሬ አንዱን እናያለን። በሱፊዝም ለማወቅ የምትሻውን ነገር መጀመሪያ ልታፈቅረው ዘንድ የግድ ነው። በሙዚቃ፣ በስዕል፣ በትምህርት ይሳካልን ዘንድ ማፍቀር ያስፈልጋል። ለማፍቀር ደግሞ መንገድ አለው። መንገዱም ሱፊዝም ነው ይላሉ። የማፍቀር ችሎታ ባደገ መጠን እግዚአብሔርን ማፍቀርህም እንዲሁ ያድጋል። ብዙዎቻችን የምንፈራው ነገር ቢኖር ፍቅርን ነው። ባፈቀርነው ሰው ስንከዳ፣ ጓደኛችን ሲንሸራተትብን የምንፈራው ፍቅርን ይሆናል። የቱርኮች ተረት እዚህ ላይ ትነሳለች። ሾርባ ያቃጠለው በርጎ ይናደዳል። ያሳለፍነው ሕይወት የቱንም ያህል መጥፎ ይሁን ለዳግሚያ ፍቅር የተዘጋጀ ልብ ይኑረን፣ ይላሉ ሱፊዎች። ፍቅርን የምንፈራው ስለሚያሸጋግረንም ነው ይላሉ። የምንሻገረው ወደ አፍቃሪነት፣ ወደ ተፈቃሪነትና ወደ ራሱ ወደ ፍቅር ነው። ይህን ጊዜ እንደ ራስህ ማሰብ ታቆማለህ። አፍቃሪም፣ ተፈቃሪም ፍቅርም አንድ ይሆናሉ። በሸሁ ኡፍታዴ እንጀምራለን። ሱፊ ነበሩ ታመው ለረጅም ወራት ባልጋ ላይ ይውሉና አላህ ምረቱን ላከላቸው። ከአልጋ በተነሱ ሰሞን ደቀ መዝሙራቸው ሁዳይ በማለዳ ይነሳና ሸሁ ለስግደት ሲዘጋጁ የሚታጠቡበት ውሃ ያሞቃል። ሸሁም በሞቀ ውሃ ይታጠቡና ለአላህ ይሰግዳሉ። አንድ ማለዳ ሁዳይ እንቅልፍ ይዞት ሂዷል። ሸሁፍታዴ ለጸሎት ሲዘጋጁ ይሰማቸውና ደንግጦ ወደ ማንቆርቆሪያው ይሮጣል ማንቆርቆሪያውንም በልቡ ላይ አስጠግቶ ይዞ ጥቂት ይቆይና ይቀርባል። ሸውፍታዴ እጃቸውን ዘረጉ። ሁዳይም እንደ በረዶ ቅላጭ የቀዘቀዘውን ውሃ በእጃቸው ላይ አፈሰሰ። ሸውፍታዴ ጠየቁ። ሁዳይ ይህን ውሃ የታ ሞከው? ሁዳይም መለሰ። በልቤ ምድጃ ላይ በፍቅር የሞቀ ልብ እንዲ ነው። ወደ ራቢያ እንሻገር። ራቢያ አገልጋዩዋን ጠርታ ጠየቀችው፣ ወደምናፈቅረው አምላክ ማን ይወስደናል? አገልጋዩዋን መለሰ፣ ራቢያ ሆይ ይህ ዓለም ነጥሎን እንጂ ውዳችንማ ከእኛ ጋር ነው። በሌላ ቀን ራቢያ ተጠየቀች፣ እግዚአብሔርን ትወጃለሽ? ራቢያም አለች፣ በጣም እወዳለሁ። ዲያብሎስንስ ትጠያለሽ? አልጠላም አለች ራቢያ እንዴት ዲያብሎስን አትጠይም ሸው ይመስሉኛል። የጠየቋት ጊዜ በሙሉ እግዚአብሔርን ለማፍቀር የተሰጠ ስለሆነ ዲያብሎስን የምጠላበት ትርፍ ጊዜ የለኝም አለች። አንድ ልጨምር። ራቢያን ወዳጇ ጠየቃት፣ ነብያሁን ብታገኚ እንዴት ነው የምታፈቅዱ? ራቢያም አለች፣ በጣም የምወደው ይመስለኛል። የፈጣሪ ፍቅር ግን እሱ ከፈጠረው ፍቅር ሁሉ ፊቴን አዞሮታል አለች። የሱፊ ነገር ይጣፍጣልና እንቀጥል። አንድ ሰው ከአንዲት ወጣት በፍቅር ይወድቅና ቀንና ሌሊት አእምሮ በእሷ ሐሳብ ይያዛል። ጭንቀቱም ያይልና እለት ዕለት ሲከታተል አሰንብቶ አንድ ቀን ተሳክቶለት በመንገድ ላይ ለብቻዋ ያገኛታል። በመንገድ ላይም አስቁሞ ከምንምና ከማንም በላይ እንደሚወዳት ለእሷ ያለው ፍቅርም የማይሞትና የማይጠፋ መሆኑን መናገር ይጀምራል ወጣቷ የሰውየውን የፍቅር ልመና ለጥቂት ጊዜ በትዕግስት ሰምታ አቋረጠችውና ጥያቄ ወረወረችለት ቃላቱ ይጥማሉ ነገር ግን እነዚህን የፍቅር ቃላት ለእህቴ ወርውራሃቸው ቢሆን ኑሮ እንዴት ጥሩ ነበር እህቴም ብታያት ከእኔ በላይ እጅግ የተዋበች ቆንጆ ናት ከእኔም በላይ እንደምታፈቅራት አልጠራጠርም አለች አፍቃሪው ሰውዬ ይህን ሲሰማ እህቷን ለማየት ፊቱን ወደ ኋላ ዞረ። ይህን ጊዜ ወጣቷ በእጇ ጀርባውን መታ መታ አደረገችው። ለእኔ ያለ ፍቅር የማይጠፋና የማይሞት ነው ስትለኝ አልነበረም? ነገር ግን አሁን በነገርኩ እንኳን ፊትክን አዞርክብኝ። የምትናገረውን ፍቅር ትርጉሙንም አታውቀውም። ወጣቷ መንገዷን ቀጠለች። ስለ ሰውየው አላውቅም። የባህሉልን ፍቅር ደግሞ እንመልከት። አታር ስለ ባህሉል ይነግረናል። ባህሉል በእግዚአብሔር ፍቅር ነደደ፣ ተቃጠለ። ማፍቀር ለባህሉል ሌላውን ነገር ማሰብ አቁሞ ስለሚያፈቅሩት ነገር ብቻ ማሰብና በዚያም መኖር ነው። ባህሉል ደግሞ እግዚአብሔርን አፍቅሯል። ስለ እሱ የነበረው ፍቅር አንድ ቀን ለየለት። ሥራውን ለቀቀ፣ ከቤተሰቡ ተለየ፣ ለብቻው መኖር ጀመረ። የባህሉልን ዓላማ የሚያውቀው እግዚአብሔር ብቻ ነበር። ስለ ራሱ ደህንነትን መጨነቅና ማሰብ አቆመ። ምን ነው ቢሉት፣ ስለ ራሴ ማሰብ ከጀመርኩ ስለ እግዚአብሔር የማስብበትን ጊዜ ይሻማብኛል አለ። ለዚህም ነው ልብሱ ተቀዳዶ ገርጥቶና ከስቶ የምናየው። ስለ እግዚአብሔር ሳላስብ ያሳለፍኩት ጊዜ ሁሉ የባከነ ጊዜ ነው አለ። ማፍቀር እንደ ባህል ውል ተባለለት። ሼህ ሙዛፊር ስለ ፍቅር ሲናገሩ የፍቅር ቦታው ልብ ነው። ልብ ደግሞ ንጹሕ ወርቅ ነው። እግዚአብሔር በመለኮታዊ ልቡ ያነጠረውና ያብረቀረቀው ወርቅ ቢኖር ልብ ነው። የውበት የፍቅር ጸዳል የሚንጸባረቀው በልብ መስታወት ነው። ነጸብራቁ ደግሞ በእግዚአብሔር ፍቅር ይገለጻል። ፍቅር ቤቱን የሠራበት ልብ የታደለ ነው ይላሉ ሱፊዎች። ፍቅር ካለም ጭንቀት ሁሉ ማረፊያው ነውና ፍቅር የያዘው ሰው ስለ ራሱን መጨነቅ ያቆማል። የተራራ ክምር ለሱ እንደ ገለባ ብናኝ ነው። አፍቃሪን ስለ ማፍቀሩ ብትነቅፈው ማፍቀሩን ይጨምራል። ሼ ሙዛፊር ይሄን ነገሩን የካሊፍ አሩን አልራሺድ እቁባት በጣም ግልጽና እውነተኛ አፍቃሪም ነበረች። ካሊፍ ይህን ለመፈተን ተነሳ። እቁባቶቹን ሁሉ አንድ ቀን በቤቱ ሰበሰበ፣ ካዝናውንም ከፈተ። የምትፈልጉትን መርጣችሁ ውሰዱ አለ። ከዚያች ቁባቱ በቀር ሁሉም ካዝናው ላይ ሰፈሩና የቻሉትን ወሰዱ። ካሊፍ ፊቱን ወደ እሷ ዞረ። ከቆመችበት አልተነቃነቀችም። አንቺ ስለምንድን ነው የማትወስጂው አላት። ወደ አንተ የሚመጣው ስለማፈቅር ነው። ዋጋዬ ደግሞ ያንተ ሀብት ሳይሆን የልብ ፍቅር ነው፣ የምፈልገውም ያንተን ልብ ብቻ ነው አለች። ካሊፍም ሰጣት። ዳግም ከሱፊዝም ጠበል እንረጫለን። የመጀመሪያው የምድራችን ነቢይ አዳም ነው ይላሉ። እግዚአብሔርም አዳምን ጠርቶ ለፈጠርኳቸው እንስሳት በሙሉ ስም አውጣላቸው አለው። አዳምም ያላንዳች ችግር ስም አወጣ። የምድርን እንስሳ ሁሉ ስም ያወጣው አዳም ነው። የእግዚአብሔር የጥበብ ዘር በውስጡ ስለነበር አልተሳሳትም። እኛም ስንፈጠር እንዲሁ ተዘርቶብናል። የምንፈልገውንም ሆነ የምንመኘውን በዚያ ዘር ውስጥ እናገኘዋለን ይላሉ ሱፊዎች። ለሱፊዎች ኢየሱስ እግዚአብሔር የላከው ታላቅ ነቢይ መሆኑን ይቀበላሉ። ለዚህም ነው የእግዚአብሔር መንፈስ ብሎ የሚጠራው። ይሁንና የእግዚአብሔር መለኮታዊ መንፈስ ደግሞ በፈጠረው ሰው ሁሉ ላይ ይገኛል። ያ መንፈስ ከአዳም ተጀምሮ እስከ ዛሬ ድረስ አለ። መንፈሱ በሙላት የሚገለጠው ግን በነቢያትና መለኮታዊ ሥልጣን ባላቸው ሰዎች ውስጥ ብቻ ነው። ይህንንም ማወቅ ተገቢ ነው ይላሉ ሱፊዎች። ሱፊዎች ኢየሱስን የሚወዱትን ያህል ለሙሴም ታላቅ ፍቅርና ክብር አላቸው። እንዲያውም ከእግዚአብሔር ጋር የተነጋገረ ታላቅ ነቢይ ነው ይሉታል። አንድ የሱፊዎችን ጥንታዊ ታሪክ እንመልከት። አንድ ቀን የእስራኤል ልጆች ወደ ሙሴ ተሰብስበው መጥተው እግዚአብሔርን ራት ሊጋብዙት እንደሚፈልጉና ይህንኑም እንዲነግርላቸው ሙሴን ጠየቁት። በዚህ የድፍረት ጥያቄ የሙሴ ቁጣ ነደደ። እግዚአብሔር የሰውን ምግብ አይመገብም፣ ወደ እናንተ የራት ግብዣም አይመጣም አላቸው። የእስራኤል ልጆችም እያዘኑ ተመለሱ። በነጋታው ምሽት ላይ ሙሴ እንደለመደው ከእግዚአብሔር ጋር ሊነጋገር ወደ ተራራ ወጣ። በተራራው ጫፍ ላይ ሲደርስ እግዚአብሔር ቁሟል። እግዚአብሔርም ባሪያዎቼ የራት ግብዣ አድርገውልኝ ለምንድን ነው አሳፍረ የመለስክብኝ? በማለት በሐዘኔታ ጠየቀው። ሙሴም ጌታ ሆይ የሰው ምግብ አትበላም ብዬ ነበር? እንዲህ አይነቱን የሞይ ግብዣም አትቀበልም የሚል እምነት አድሮብኝ ነው አለ። እግዚአብሔርም አዘዘው፣ ሂድና ለሕዝቤ ንገረው ነገ ማታ ለራት እመጣለሁ ግብዣቸውንም ተቀብያለሁ። ሙሴም በሌሊት ወደ ሕዝቡ ተመልሶ እግዚአብሔር የራት ግብዣውን እንደ ተቀበለ አበሰራቸው። ማታ ራት ከእናንተ ጋር ነኝ ተዘጋጁ ብሏል አላቸው። ሕዝቡም ድግሱን ማዘጋጀት ጀመሩ። በምድር ላይ ታላቅ የተባለው ግብዣም ተዘጋጅቶ መሰናዶ ወደ መጠናቀቁ በተቃረበበት ሰዓት አንድ በረሃብ የከሳና የጠወለገ ሽማግሌ ድንገት ወደ ድንኳኑ ደጃፍ ተጠግቶ እባካችሁ ተርቤያለሁ፣ ከድግሱ የምበላው ትንሽ ስጡኝ በማለት ልመና አቀረበ። ሕዝቡ ግን እያዳፉና እየጮኸ አስወጡት። እኛ የደገስነው ከእግዚአብሔር ጋር ለመብላት ነው በማለት አባረሩት። የዚያን ቀን ማታ እግዚአብሔር ሳይመጣ ቀረ። ሙሴም እጅግ አፈረ። ብዙዎቹም ከእግዚአብሔር ጋር ተነጋግሬ መጣው የሚለን ሐሰት ነው በማለት ጠረጠሩት። በነጋታው ምሽት ላይ ሙሴ በሲናይ ተራራ ወጥቶ እግዚአብሔርም መጠበቅ ጀመረ። እግዚአብሔርም በሰዓቱ መጣ። ሙሴም በሐዘን ጌታ ሆይ፣ የራት ግብዣቸው እንደተቀበልክ ተቀበልክ ለሕዝብ ነግሬ ነበር። አንተ ግን ቀርተህ አሳፈርከኝ አለ። እግዚአብሔርም ሙሴ በራት ግብዣችሁ ላይ ቀድሜ ነበር የተገኘሁት፣ ነገር ግን ገፍትራችሁ አባረራችሁኝ አለ። ሙሴም እኛ ያባረርነው ደሃ ሽማግሌ ነው፣ ሌላ ያባረርነው ሰው የለም አለው። እግዚአብሔርም ጠየቀው፣ ያን ደሃ ሽማግሌ ማን ፈጠረው? ሙሴም አንተ ነህ ጌታ ሆይ በማለት መለሰ። ይህን ጊዜ እግዚአብሔር ታዲያ በፈጠርኩት ውስጥ መኖሬን ትጠራጠራለህ? አለው። ሙሴ አላስተባበለም። ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት እቆጥረዋለሁ እንደማለት ነው። እንግዲህ ሱፊዎች እዚህ ላይ ይመክራሉ፣ አገልጋይን ስትወድ የአንተ ጆሮ የእግዚአብሔር ይሆናል። ስለዚህም በአንተ ውስጥ እሱ መስማት ይጀምራል። ዓይንህም የእግዚአብሔር ይሆናል፣ በአንተ ዓይን እሱ ማየት ይጀምራል። አንደ አንደበትህ የእግዚአብሔር ይሆናል ባንተም ምላስ እሱ ይናገራል ይላሉ። አንድ የተቀደሰ ሱፊ ከአንዲት ሴት ጋር በመንገድ ላይ ተገናኘና ይህን ጠየቃት፣ የፍቅር መጨረሻው ምንድን ነው? እሷም መለሰች፣ ፍቅር መጨረሻ የለውም። ሱፊው ዳግመኛ ጠየቃት፣ ለምን? እሷም በመልሷ አስደነቀችው፣ ምክንያቱም እግዚአብሔር መጨረሻ የለውምና። ሱልጣን መሐመድ እጅግ አድርገው የሚወዱትን አገልጋያቸውን አያዝን አንድ ቀን ወደ ገበታቸው በመጥራት ከፊታቸው ከተቀመጠው ፍሬ አንዱን አንስተው ሰጡት። አያዝም ከሚወደው ጌታዎች የተቀበለውን ፍሬ በልቶ እንዳጋመሰ ሱልጣኑ ሌላ ፍሬ አንስተው አንዴ የገመጡና ትንሽ አኝከው ተፉት። በመገረምም ወደ አያዝ እየተመለከቱ እንዲህ አይነት መራራ ፍሬ እንዴት ተበላልህ? አሉት። የምወድህ ሱልጣን ሆይ፣ አላያዝ የጣፈጠኝ ፍሬው ሳይሆን የሰጠኝ እጅ ነው በማለት መለሰ። በፍቅር ውስጥ የሚመር ነገር የለም። ማንሱር አልሃላጂ በሕዝብ ፊት እንዲገደል ሲፈረድበት የሠራውም ወንጀል በአደባባይ ተነገረ። ይሄውም እኔ እውነት ነኝ በማለት ሰብኳል የሚል ነበር። እውነት ደግሞ እግዚአብሔር ብቻ ነው። ስለዚህም ራሱን ከአምላክ ጋር አወዳድሯል ተባለና ተገደለ። የተቀደሱት ጁናይድ ሱፊ ናቸው። ይህን ሲሰሙ አዘኑ። ጁናይድ ሆይ እኔ እውነት ነኝ ብሎ ከመስበክ ውጭ ምን ኀጢአት ይኖራል? ተብለው ተጠየቁ። ጁናይድም መለሱ፣ ከዚያ በላይ ኀጢአትማ እኔ ሐሰት ነኝ ብሎ መስበክ ነው አሉ። ወደ ሙሴ እንመለስ። ሱፊዎች ስለ ሙሴ በጻፉት ሌላ ታሪክ፣ አንድ ቀን ብቻውን በጫካ ውስጥ ሲሄድ አንድ ጎልማሳ ለእግዚአብሔር እየጸለይና እየሰገድ አገኘው። ምን እያደረገም እንደሆነ ጠየቀው። ጎልማሳውም የእግዚአብሔርን እጅ እየሳምኩ መጎናጸፊያውንም እያጠብኩና ጸጉሩን እያበጠርኩ ነው አለው። ሙሴም በዚያ ጎልማሳ የድፍረት ንግግር ተናዶ ከቦታው አባረረው። በምሽት ሙሴ ከእግዚአብሔር ጋር ለመገናኘት ወደ ተራራ ወጣ እግዚአብሔርም በቁጣ ተቀበለውና ሙሴ በእውነት ከልቦ ያመልከኝ የነበረውን ጎልማሳ ዛሬ ከቦታው ስላባረርክብኝ ተቆጥቻለሁ ከእነዚያ ስለ እኔ ሲያወሩ ከሚውሉት ሊቃውንትና ጠበብቶች ይልቅ እሱ በጣም ለእኔ የቀረበ እንደነበር አታውቅምን አለው ሙሴ በድርጊቱ አዘነ በነጋታው ያንን ጎልማሳ ፍለጋ ሙሴ ወደ ጫካው ወጥቶ ሊያገኘው ባለመቻሉ እያዘነ ወደ ከተማ ተመለሰ። የአንጎል ማሳም ከሊቃውንት ጋር በከተማ አቁሞ አገኘው። በሱፊዎች የመጨረሻ ምክር ለዛሬ ልሰናበት። ሱፊዎች ከማንም በላይ ኃጢአትን የፈጸመ ሰው ነው የሚሉት ጊዜውን በከንቱ የሚያባክነውን ነው። ለዚህም ነው ሱፊዎች ከሚባክን ጊዜ በቀር ለኃጢአት ሁሉ ይቅርታ አለው የሚሉት